ትላንትና ሜላት እንደ ኳስ ነው ጠለዘቻት። ሀናን ማለት ነው ሀና፣ አባቷም በጣም ታሞ እንግዲህ ያው ብዙ ልቧና ተሰብራለች። ልጅ ነች እንደው በጣም ነው ያሳዘነችኝ፣ ያስለቀሰችኝ። ድራማ መሆኑን እያወቅ ወይም አለቅስላት ነገር ስሷ ከኋላ ደግሞ ከዚህ ሲጨርሱ ቲክቶክ ወጥቶ ነው የሚጨፍሩት። አይ ጉድ ግን ትላንትና አሳዘነችኝ። ግን ሰው በዚህ ልክ ይቀየራል ወይ? ለምሳሌ አሁን የሜላት አቀያየር አቀያየር አይደለም እንግዲህ፣ እቺ ልጅ በሁለት ነገር አባቷ ይሄን እክል ታመው፣ ሁለተኛ ደግሞ ልጅ ነች፣ መረጃ ማስረጃ አላት። በወጣው ዜና መሰረት ልጅ ንብራ ያው እንግዲህ ያው በሙሉ ኮንፊደንስ ነበረ። ያም ሆነ ይህ ሕክምናውን በዚህ መልኩ በጉቦ በምንም በምንም ተሰራ አየን። ስለዚህ እንደው አንዳንድ ሰው ቢሆን ማለት አሁን ሜላት ሌላ ሰው ቢሆን ልጅ ነች እያለች ጠብቃ መጨረሻ ልክሳቸውን ስትቀር፣ እንግዲህ ያው ደካማ ጎኗን አባቷ ነው አባቷ ደግሞ በሲያክል ወይ ታከም ወይ ይውጣ በማለት ያጣደፋት ነችና፣ አንዳንድ ሰው ቢሆን ያው ልጅነት ጠብቅ ነበር። ያ ነገር አልሆነም። በቃ ሜላት አንቺ ሀና ልጅ ነኝ ብለሽ ነበር ያ ስላሳ እንደ ልጅ ነው ማይሽ ብላ ብታስጠጋትስ? እሽ ያቺኛዋ ልጅ ተብላ አሜን ብላ ተቀብላታለች። ርግብ ያው በሀሰት መስረጃ ቢሆን ማለት ነው። ግን እች ልጅ ብዙ ጊዜ ቤቷ ላይ ደክማለች፣ ለብታለች፣ ሰርታለች። ያው በብርም ቢሆን በላቧም ቢሆን ብቻ ሰርታለች። ወረ ከልጆቿን ጋር ስለ ልጆቿ ያው ተናግራል፣ አልጨረሰች መሰከረችላት፣ ሴትዮዋ ራሱ ግን በዚህ ያክል ሰው እውነት ነው። አንዳንዴ የሆነ ምንም እንትን ብትሉለት አውጥቶ የምጥላቸው ሰው አለና፣ እኔ በሜላት ይሄ ነው ያየሁ ማለት ነው። ምክንያቱም አንዳንድ ሰው ቢሆን ኖሮ እንደዚህ በታደርገች። እች ልጅ ያው ቤተሰቤ ይሆናል ብላ ነበር፣ አልሆነችም። ሜላት ምን ማድረግ ነበረባት? በቃሀና እኔ እንደ ልጄ ነው ማየሽ፣ አባትሽም አሳክምልሻለሁ። ልጄን ባትሆኝ ሀላስ፣ ልጅ ነች ብለሽ ነበር፣ አልተሳካም በምርመራው ስለዚህ እኔ ከእርግብ ምን መን ብለየች ነገር የለ አሁንም እንደ ልጄ ነው የምቆጥረሽ ብላ አንድ ሰው ብ በአሁኑ ሰዓት እውነት ለመናገር እች ልጅ ብራ ምናምን መጀመሪያ ሴት እንዳትሄጂ ምንም አንገድሽ የአባትዋን የሰው እጅን

ሰው በሰጠው እንዴት እንደሚደሰት ታውቃላችሁ፣ አይደለም? አንድ ሰው የሆነ ነገር ሲያደርግ ችግረው ሰው ከሆነ የሆነ ነገር ጎድሎ ከሆነ ሆነ ተሟቶለት ያን ሰው ሲደሰድ እንዴት፣ አይደለም? የሰጣችሁ ያልሰጠን እንደሰታለን። ስለዚህ ያለቀሰ ሰው ሲስቅ አንዳንዶቹ ቢሆን የከፋው ሰው ደስ ሆን ብዙ እናያለን ሚዲያ ላይ ከዛ ከሰጠው ይልቅ የኛ ነው ጀመረው ብላ ተርፏችሁ ነው ምናምን ከማስተማር ከመማር ወደ የሆነ

እንደውሽግን ሰበብ ሰውን ያስላል ያደርሳል። ጥሩ ነገር ልጆች ሰበብ ሲያደርስ ነው። እኔ አንድን ሰው ህይወት ማትረፍ ካቻልኩ በብሬ አንዳንዴ ደስ ይለኛል። እነዚህ ልጆች

እኛንን አልኩኝ። እኔ ሜላት ነኝ እንዴ? አይ መጀመሪያ ከፍ ያሉ ሰዎች የዚህ ጊዜ ጉዳይ ነው እንጂ ዝቅታም ከፍታም አለ። ይህ ነገር እንዳትዘናጉ፣ ያን ያን ሰው ሲያችሁ ምን እንደሚላችሁ የሰው ብላችሁ ሳይሆን በቃ አላደል በቃ ስሩ። ራሳችሁ እንደ እንትና አንድን ማዳን እየቻላችሁ አንድ ሰው ስለጎዳችሁ ስለንት ስላላችሁ ምናምን አይደለም፣ ጥሩ አይደለም ይሄ ነገርና ሜላት ብቻ በጣም ነው ያናደድሽኝ። እውነቱ እስከሚወጣ ድረስ ሁይ፣ ካንቺ ይበልጥ ደግሞ ልጆችሽ ናቸው። ካንቺ ተሽለው እውነት ነው። ያልታመመ ልጅ ሐኪም ቤት ውሰደው ከማለትሽ እሱም ትክክል እየመለሰ ነው። ታሞዛ የሞት አፋፍ የደረሰ ሰው እየሱ የምታሳክሚው ችግር የለው ይሄ ነው የሚሻለው። ያንቺ ማለት ነው እና ልክሽን። አንዳንዴ ከልጆቻችሁም ተማሩ ማለት ነው ልጆች ምን በቃ ንቅ ናቸው፣ ከወላጆች በአሁኑ ሰዓት እንደው ልጆቹ ናቸው። አንዳንዴ ደግሞ ለምን ልጆችስ በዚህ ያክል እሺ፣ እሷን ታያት ና፣ በቃ አንቺ የመሰለሽን ልጅ ሳትሆን እያወቀች እኔን እንትን ለማለት ነው፣ እኔን ለመሸወድ ነው። ሌላ ደግሞ በአባቷም በብሩ መጀመሪያም እንትን ብሏታል። እኔን ለማጥቃት ነው አልሽ። ኦኬ፣ ይሄ የባንቺን ትብለች። ግን አንዳንዴ ደግሞ የልጅ ሲባል ብዙ ነገር ይተዋል አይደል እንዴ፣ ብዙ ነገር ይለቀቃል። እነዚህ ልጆችሽ ትወጃቸዋለሽ በጣም ከዛም በፊት ብለሻል። ሙናሴን ያዳነችልኝ እንደው እሷነች ነች ከምንም በላይ የሚፈልገው ነገር ታውቃለች። በቃ በጣም ነው ልጆች የምትከባከበው ብለሽ አንቺ አፍሽን እንትን ብለሻለሽ። በፊት ነውና አንቺ ይህን ምክንያት አለሽ። ይህን አጠፋች፣ ግን ልጆችሽ ደግሞ በቃ የልጆች ስል ነው አሁን ትናንትና ሁለቱም ነው ሰላምን ለምን እንደዚህ ታደርጊያለሽ ምናምን ስትለሽ ስትቆጣሽ በጥፊ ነው አጮልሻት ሀናን፣ በካልቾ እንደው እንደ ኳስ። ሰላም ለምንድን ነው ተከራከረችሽ እንደዛ? ሙናሴስ ያን ስትነግርሽ ደግሞ እንደገና ደውላ የነገረችሽ ነው መሰለች። እንደ ወደዛ ነው ሄድሽው፣ ግን የነገረችው አዲሱ ልጅሽን ነበረች እነሱ ነገሯ የተናገረችው ሀና ደውላ ሳይሆን ማለት ነው እና ግን የልጆችሽ ስቲ በቃ እኔ እናንተን ላስከፋ አልፈልግም። በቃ አሳክምላታለሁ። እሺ የእናንተ ስል ቃል ገብቻለሁ ብለሽ ልጆች ብለሽ የልጆችሽ ስቲ፣ ልጆችሽ ብዙ ነገር ያደርጋለች። አንዳንዴ እናንተ ብር ስላላችሁ ብቻ እንትብለች ሳይሆን ዋና ከታች ሆኖ የሚሰራው ነው እንትን የሚለው ማለት ነው የሚያውቀው። ልጆችሽ ያዘኑብሽ ከሆነ ልጆችሽ በእሷ መካስተቺ ነበረ ይህና ክልጠናት ሽማ አልነበረችም። በእርግጥ ብቻ እንደዚህ አይነት ክፉ ሰዎች አላቸው በብራችሁ የሆነ ሁሌም የምትኖሩ ይመስላችሁ፣ በበታችነት ዝቅ የምታደርጉ እናንተ ሁሌም በከፍታ ላይ የምትኖሩ የሚመስሏችሁ፣ ከእናንተ ይልቅ ደግሞ በእውቀትን በምንም ልጆቻችሁ የተሻላችሁ እንደዚ አለ። አሁን የሰላምም ንግግር ስህተት የለውም። የሙናሴም እንትን ስህተት የለውም። እሷ እናት ብቻ ስለሆነች በቃ እንትን ብላ አንት ለማለት ትፈልጋለች። ኦፍኮርስ እናት ነሽ፣ ግን አንዳንዴ ይሄ እውነት የሚባል ነገር አለ። ልጆችሽ ትክክል ናቸው። አንቺ ነሽ ስትሆን እንተ እንዴት ነው እንደዚህ የምትናገረኝ? አንቺ እንዴት ነው እኔ እናትሽ ነኝ እኮ አንቺም እናትነት ምም አይከደም ግን ስራሽ ነው እንጂ ማለት ነው። እና ከአንቺ ይልቅ ልጆችሽ ነው ተሻሎት ትንሽ ጠበቅ በታደርጉት